ሰላም ጤና ስጥልኝ። ተመልካቾቻችን፣ ሰለሞን ሙሉጌታ ካሳ ነኝ። ሳምንታዊ ቴክቶክ ተጀምረዋል። ለዛሬና ለሚቀጥለው ሳምንት በሁለት ክፍል ማቀርብላችሁ ስለ ጀነሬቲቭ ኤአይ በተለይ ደግሞ ጉግል በቅርቡ ሪሊስ ስላደረገው ቪኦ ትሪ የተሰኘ የቪዲዮ ጀነሬሽን ቱል እና ከእሱ ጋም ተያይዞ የተለቀቁ ሌሎች አስገራሚ ፕሮዳክቶች አሉ። ከዛም ባለፈ ግን የዚህ አይነት ነገር በአስገራሚነቱ ጥሩነቱ እንደጠበቀ ሆኖ ሪስኩ ምንድን ነው? ወደፊትስ የሚሄድበት መንገድ ይሄ አካሄድ ምንድን ነው የሚሆነው በሚል በሁለት ክፍል ጥልቅ የሆነ ዝግጅት እናደርጋለን። ከዝግጅቱ ጋር መልካም ቆይታ። በአበሽኛ የተሰራው ሙሉ በሙሉ በአርቲፊሻል ኢንቴሊጀንስ የተሰራ ነው። አይታችሁታል። ኢቨን ለማንቃት ነው ነገሩ የተሰራው። እኛ ሰዎች አይደለንም በሰው ሰራሽ ክሎት የተሰራንን እያሉ የሚናገሩት ምን ያህል እውነተኛውና እውነተኛ ነው ነገር ተቀላቅሎ አንድ እስኪመስል ድረስ የሆነ ነው። ይህንን ነገር ለማንቃት ብሎ ይህንን ቪዲዮ ፕሮዲስ አደረገው አሁን ከዚህ ቀጥሎ በሰፊው በማጫወታችሁ በቪኦ ትሪ የጉግል ፕላትፎርም አማካኝነት ወንድማችን አቤኔዘር አለማየሁ ከወደ ሲያትል ነው። እሁድ ኤአይ ስቱዲዮ የሚባል ተቋም አለው። በዛ ውስጥ በኤይ ላይ የተመሰረቱ ክሪኤቲቭ ስራዎችን ይሰራል፣ ያነቃል፣ ያስተምራል። ስለዚህ እንደዚህ ነው ያለው እና አሁን ቅድም ያያችሁት ነገር ምን ያህል ሪል እንደሆነ አይታችሁታል። አለ ኢቨን አማርኛው ሊፕሲንካቸው የሚያደርጉት ነገር በሙሉ የሚያስደንቅ ነው። ምንም አይነት ነገር ጥረት ሳይደረግ ቪዮ ትሪ ሪሊዝ ባደረገው ፕላትፎርም አማካኝነት የተሰራ ቪዲዮ ነው እና እጅግ በጣም የሚያስደንቅ እንዲሁም ደግሞ የሚያስፈራም ነገር በዚህ ውስጥ ማየት ትችላላችሁ። ስጋቱን በሁለተኛው ክፍል ላይ እንቃኛለን። በመጀመሪያው ክፍል ፕሮግራም ምንቃኘው ስለ ቴክኖሎጂ ምን አይነት ነገር እየተከናወነ እንዳለ ይሆናል ማለት ነው እና ኢማጅን እንዲህ ያለ አለም በአርቲፊሻል ኢንቴሊጀንስ አማካኝነት ስዕሎችን ፔንት ማድረግ፣ በጣም የተራቀቁ ሙዚቃዎችን ኮምፖዝ ማድረግ እንዲሁም ደግሞ ሙሉ ሙቪዎችን መስራት ከሲምፕል ኮማንድ አራት አምስት ስድስት ሰባት ስምንት ቃል ምናልባት ሃምሳና ስልሳ ቃሎችን ብቻ በመጠቀም ለኤአይም በመንገድ እንዲህ ያለ ነገር መስራት እብደት እና ወይም ደግሞ ቀልድ ፌዝ ነው ይመስላል ነገር ግን ያ ዓለም የሳይንስ ፊክሽን ዓለም አይደለም። ዛሬ ላይ እየሆነ ያለንበት ጊዜ ላይ እንገኛለን ማለት ነው። ትልልቅ የሆኑ የቴክኖሎጂ ሊደሮችም ይህንኑ ነገር ሲናገሩ በኤክሳይትመንት በስጋትም ሲገልጡ እንሰማለን ማለት ነው። ለምሳሌ የጉግል ሲዮ የሆነው ሱንዳር ፒካይ የተናገረው ምንድነው የኤአይ ፊቸር ሪፕሌሲንግ ሂውመን ሳይሆን ሰዎችን የመተካት ጉዳይ ሳይሆን፣ ነገር ግን የሰውን ብቃት ከአርቲፊሻል ኢንቴሊጀንስ ከማሽኖች ጋር ኦግመንት ማድረግ ማጣመርና የሚያስደንቅ ነገር በዛ ውስጥ መስራት ነው ሲል ይመጣል። በሌላው አቅጣጫ ደግሞ ኢላን ማስክ ማስጠንቀቂያ ያዘል ነገር ነው ሲናገር የምንሰማው ብዙ ጊዜ ኤአይ ምናልባት ደቤስት ወይም ደግሞ ወርስ ቲንግ ወይ በጣም ምርጥ የሆነ ነገር ለሰው የተፈጠረ ወይ ደግሞ በጣም ናይትሜር በጣም አሰቃቂ ነገር ሊሆን ይችላል ዲፔንዲንግ ኦን እንዴት አድርገን እንደምንቃኘው እንደምንቆጣጠረው፣ ብሎ እሱም ደግሞ ያን ሲናገር እንሰማለን። ሌላኛው ደግሞ ከኤአይ ጋር በተያያዘ ሁሌ ስሙ የሚነሳ ሲኢዮ አለ፣ ሊደር አለ፣ ሳም አልትመን ይሰኛል። ሳም አልትመን እንደምታውቁት የኦፕን ኤአይ ሲኢዮ ነው። ኦፕን ኤአይ ደግሞ አሁን ብዙዎቻችን እየተጠቀምንበት ያለውን የቻት ጂፒቲን ፕሮዲስ ያደረገ ተቋም ነው ማለት ነው። ይሄው ሲኢኦ ሳም አልትማን ምንድን ያለው በጣም መጠንቀቅ አለብን ይላል። ምክንያቱም ሰዎች ደስተኛ መሆን አለባቸው እንደዚህ ነገር መምጣቱ፣ ነገር ግን በጎንዮች ደግሞ ትንሽ መፍራትም አለብን የዚህ ነገር ሂደት ምን ጋር እንደሚደርስ ብሎ ሲናገርም እንሰማለን ማለት ነው። ስለዚህ ይሄ የትልልቅ የቴክኖሎጂው አለም ላይ ያሉ መሪዎች የተለያየ አይነት ቅልቅል ያለበት ድምፅ የሚያሳየው ምንድን ነው፣ ኤአይ የምንለው ነገር በኤአይ እየተሰሩ ያሉ ነገሮች በሙሉ መልካምና በጎ ብቻ ሳይሆኑ ጥንቃቄ የሚሹ የወደፊቱን ነገር ሂዩማኒቲን ሼፕ ሊያደርጉ የሚ ችሉ መሆናቸውንም ነገር የምናይበት ጉዳይ ነው ማለት። ምክንያቱም ከአንድ ሲምፕል ቴክስት ኢሜጅን፣ ሙዚቃን፣ ቪዲዮን እና የተራቀቁ ነገሮችን መስራት መቻል በፍጹም የማይታሰብ የሆነ ነገር ነበር ማለት ነው። ዛሬ ላይ ግን ያን እያየ ነው የምንገኘው። የታላቅ የሆነው የቴክኖሎጂ ኩባንያ ጉግል በቅርቡ አናውንስ ያደረጋቸውን ቪኦ ትሪ ፍሎ እና ኢማጅን የተሰኙ ፕላትፎርሞችን እና ምን ያህል አስገራሚና አስደማሚ ነገሮችን በነዚህ የኤአይ ቱሎች ማድረግ እንደሚቻል እንቃኛለን ማለት ነው። እነዚህ ቱሎች ደግሞ ቪዲዮዎችን፣ ሙቪዎችን፣ ስቶሪዎችን በአጭር ሰከንድ ውስጥ መስራት የሚችሉበትን እና ሪል ወርልድ የሆኑ ኤግዛምፕሎችን እንቃኛለን ከቢዝነስ እስከ ግለሰብ አጠቃቀም ድረስ። ከዚህም አልፈን ደግሞ ምናልባት የዚህ ኢኖቬሽን ፖቴንሻል የሆነው የኤአይ ጉዳይ አርትን፣ ሙዚቃን፣ ፊልምን፣ ሳይንስን፣ ኮሚኒኬሽንን ወደሚቀጥለው ሌቨል እንደሚያሸጋግር እንቃኝና፣ ነገር ግን ዳርከር ሳይዱንም ደግሞ እንቃኛለን። ምን ያህል ይሄ ነገር በኔጌቲቭ ጥቅም ላይ ከዋለ ምን ያህል ከባድ የሆነ መዘዝና ችግር ሊያመጣ እንደሚችል ሚስ ኢንፎርሜሽን፣ ዲፕ ፌክ የምንላቸውን ክፉ የሆኑ ነገሮችንም ለማራመጃ ቱል ሊሆን እንደሚችል እሱንም አብረን እንቃኛለን ማለት ነው። ይሄ በሁለት ክፍል የምቃኘው ፕሮግራም ምናልባትም ታይቶ የማይታወቅ የሰው ልጅ ስልጣኔ ሂደት ውስጥ ክሪኤቲቭ የሆነው ዓለም በመሽኖች በአርቲፊሻል ኢንቴሊጀንስ ተጽዕኖ ሲያድርበት የምናይበትን ነገር የምንቃኝበት ይሆናል ማለት። ስለዚህ ጀኔሬቲቭ ኤአይ የሚባለው ከዚህ ጀርባ ያለው ቴክኒክ ምን ያህል ነገሮችን ትራንስፎርም እያደረገ እንዳለ ኮሚኒኬሽንን፣ ክሪኤሽንን ብለሪንግ ማለት በሪል እና አርቲፊሻል ውነትና ውሸት በሆነ መካከል ያለውን መስመር ምን ያህል እያፈዘዘ የሄደ እንደሆነ የምንቃኝበት ፕሮግራም

ስለዚህ የጀነሬቲቭ ኤይን ጉዳይ ለመረዳት ትንሽ ወደ ባክግራውንድ ወደ ውሃ ላይ ሄድን። ከዚህ በፊት ደጋግሜ የጠቀስኩላችኋል፣ ነገር ግን ትንሽ እንደገና ይህንን አብዮት ለመረዳት እንዴት ነው የተጀመረው? ምንድን ነው ጀነሬቲቭ ኤይ የሚለውን ነገር ብናየው ጥሩ ነው። ነገር ግን በአጭር አገላለጽ ጀነሬቲቭ ኤይ የምንለው የአርቲፊሻል ኢንተሊጀንስ አንዱ አካል፣ ምንድን ነው የሚያደርገው ኮንቴንቶችን አርት ሊሆን ይችላል፣ ሚውዚክ ሊሆን ይችላል፣ ሳውንድ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ሙቪ ሊሆን ይችላል፣ ተንቀሳቃሽ ምስል ሊሆን ይችላል። ያንን ኮንቴንት ክሪኤት የሚያደርገው አናላይዝ፣ በፊት ኮምፒውተሮች እንደሚያደርጉት እንደዚህ አይነት ነገር ፊድ ስታደርጉት አናላይዝ አድርጎ ይሄ ነገር ይሄ ነው የሚላችሁ። አሁን ግን እንዲህ ያለ ነገር በእንደዚህ አይነት ነገር አርቲፊሻል ኢንተለጀንስ ስታስተምሩት፣ በስዕል በቪዲዮ በቴክስት በስክሪፕቶች ስታስተምሩት፣ ከዛ ከተማረበት ከሰበሰቡ መረጃ ደግሞ አድርጎ አዲስ ለየት ያለ ነገር ጀኔሬት ማድረግ መፍጠር የሚለውን ነገር የሚያደርግ እንግዲህ የሚደረግበት መስክ ነው ማለት ነው። ሪኮግናይዝ ማድረግ ብቻ ሳይሆን ፓተርንን። ከዚህ በፊት ኮምፒውተሮች የሚታወቁት ዳታን አናላይዝ በማድረግ ነው ብለን ነው የምናስበው፣ ምስሎችን፣ ቪዲዮዎችን፣ ቴክስቶችን። ጀነሬቲቭ ግን የሚያደርገው ምንድን ነው ከነዛ ከተማረባቸው ከወሰዳቸው ዳታዎች አዲስ የሆነን ደግሞ አውትፑት ኦሪጂናል ወርክ ሊሰኝ የሚችልን ነገር ፓራግራፍ መጻፍ ሊሆን ይችላል፣ በሼክስፒር ስታይል ኮምፖዚንግ አዲስ ሙዚቃ ሊሆን ይችላል፣ ዲዛይኒንግ አዲስ ኢሜጅ ወይም ደግሞ ፔይንት አርት ሊሆን ይችላል፣ ጆክ መጻፍ ሊሆን ይችላል፣ ወይም ደግሞ ሾርት ቪዲዮ ክሊፕ ወይም ደግሞ ረዝም ቪዲዮ መስራት ሊሆን ይችላል። ስለዚህ ለምሳሌ እንደ ቻት ጂፒቲ እና እንደ ዳሊ ያሉ አሁን ብዙዎቻች የምንጠቀምባቸው ቱሎች ይህንን የሚያደርጉት በዚህ ይታወቃሉ። ጄኔቲቭ ኤ አይ ፋንክሽናሊቲያቸው ይታወቃል። ለምሳሌ ቻት ጂፒቲ ማ ታዋቂ ይሆናል። ልክ ሰው የጻፈው የሚመስል ቴክስት ረዥም ነገር ፕሮፖዛል፣ ኢሜይል፣ ቀልድ ኤኒቲንግ የሙቪ ስክሪፕት ሊጽፍላችሁ ይችላል። ዳሊ ደግሞ የሚሰኘው ወይም የጉግል ኢማጂን የሚያደርገው ምንድን ነው? አስገራሚ የሆኑ በፎቶ የተነሱ ካሜራ በካሜራ የተነሱ የሚመስሉ ፎቶዎችን ወይም በእጅ የተሳሉ የሚመስሉ ፔንቶችን በሲምፕል ቴክስት ትእዛዝ ያዘጋጅላችኋል ማለት ነው። ስለዚህ ይሄ ፊልድ በጣም ወደ ፐብሊክ አዌርነስ እና ወደ ህዝብ ጥቅም በብዛት እየመጣ የመጣው በፈረንጆቹ አቆጣጠር ከ2022 እስከ 2023 ባለው ውስጥ ነው እና ሚሊዮኖች የሚቆጠሩ ሰዎች በተለይ ቻት ጂፒቲን መጠቀም ሲጀምሩ እና አዳሪ የሆነ አዲስ ነገር እንዲጽፍላቸው፣ ጆክ እንዲጽፍላቸው፣ የትምህርት ቤት ኤሴ እንዲጽፍላቸው የስራ አፕሊኬሽን እንዲጽፍላቸው ማድረግ በጀመሩበት ጊዜ ነው። ነገር በጣም እየታወቀ የመጣውና አዶፕሽኑ ወይ ደግሞ የአጠቃቀም ብዛቱ ከዚህ በፊት ከተሰሩ የኮምፒውተር ሲስተሞች ሁሉ እጅግ በጣም ፈጣን ነው ተብሎ ለታመነው ቻት ጂፒቲ መቶ ሚሊዮን ዩዘር የሞላው በጣም በጣም በአጭር ወራት ውስጥ ነበረ ሪሊስ ከተደረገበት ጊዜ ጀምሮ። ስለዚህ ዋን ኦፍ ዘ ፋስተስት ግሮዊንግ የሆነ የኮንሱመር የኮምፒውተር አፕሊኬሽን ሆኖ በታሪክም ተመዝግቧል ማለት ነው። እንግዲህ ኤአይ ጀነሬት የሆኑ ኢሜጆች፣ አርትወርኮች ኢንተርኔቱን አጨናነቁት። በጣም በጣም በሚገርም ሁኔታ አንዳንዶቹ የሚያስቁ፣ አንዳንዶቹ የእውነት የሚመስሉ፣ አንዳንዶቹ ፎቶ የሚመስሉ፣ አንዳንዶቹ ፔንት የሚመስሉ፣ ሁሉንም በቃ ሂውመን ሜድ የሚመስሉ ሰው የሰራቸው የሚመስሉ፣ ሰው ያነሳቸው ፎቶዎች፣ ሰው በብሩሽ የሳላቸው የሚመስሉ ሁሉ ሆነዋልና፣ እንግዲህ ይሄ ሆነ። ከዛ በኋላ ደግሞ ኤአይ ደግሞ ሶፍትዌር ኢንጂነሮች ብቻ የሚሰሩትን ስራ ሲሰራ ሁሉ ማየት ጀመረን። ኮድን ሶፍትዌርን መጻፍ፣ ሊጋል ዶክመንትን ጠበቆች የሚያዘጋጁትን ዶክመንት ማዘጋጀት እንዲሁም ደግሞ ከሰው ጋር ልክ ከሰው ጋር ሲሪየስ የሆነ ዲፕ የሆነ ኮንቨርሴሽን ማድረግ ከስተመር ሰርቪስ ላይ ማገዝ ሆነና፣ በ2024 አምና ማለት ነው፣ በፈረንጆቹ የጀኔሬቲቭ ኤአይ በጣም በጣም ኤቭሪዌር እና በጣም ለሰፋፊ ጥቅሞች ከግለሰብ ጥቅም እስከ ካምፓኒዎች ይህንን ሶፍትዌር በመጠቀም በጣም ሰፋፊ ስራዎች ውስጥ የሚገባበት ሁኔታ ተፈጠረ ማለት ነው እንግዲህ ዛሬ ላይ ጀነሬቲቭ ኤ አይ እንግዲህ አዲስ የሆነ ፌዝ ውስጥ ገብተዋል። ስሞል ዴሞስ ኦፍ ፓወርፉል ፕላትፎርምስ ካሉት ጀምሮ፣ አሁን ግን ከኢንዲቪጁዋል ጀምሮ እስከ ቢግ ካምፓኒስ ቅድም እንዳልኩት ሪል ወርልድ ለሆኑ ችግሮች መፍትሄ፣ አዳዲስ ነገሮችን መስራት የሚቻልበት ነገር ውስጥ ተገብተዋል ማለት ነው እንግዲህ እንግዲህ ከዚሁ ጋር በተያያዘ ነው ዛሬ ላይ ማስቃኛችሁ ጉግል በቅርቡ አናውንስ ያደረገው ሪሊዝ ያደረገውን ሰዎች እየተጠቀሙበት የሚያስገርም ነገሮችን እየሰራ የሚገኘው የጉግል ኤአይ ፕላትፎርሞች ናቸው። ሶስት ናቸው። ቪዮ፣ ፍሎው እና ኢማጂን ይሰኛሉ። ሶስቱንም በተሻለ መጠን ምንም እንደሆኑ እነግራችኋለሁ። እነዚህ አስገራሚ የሆኑ የኤአይ ቱሎች የኤይን የጀነሬቲቭ ኤይን ጉዳይ እስካሁን ካየነው በላይ ወደሚቀጥለው ሌቭል የሚሄድበትን ሁኔታ ነው እንግዲህ የሚያሳዩ ማለት ነው። ከጉግል ቪዮ እንጀምር እስኪ። የጉግል ቪዮ እንግዲህ የጉግል ኩባንያ ስቴት ኦፍ አርት የመጨረሻ ሌቭል የተራቀቀ ሚባል የቪዲዮ ጀነሬት ማድረጊያ ሞዴል የኤአይ ሞዴል ነው ማለት ነውእና ቪዲዮዎችን ከሲምፕል ፕሮምፕት በጣም ሲምፕል በሆኑ የቴክስት አገላለጾች የሚያስገርም ቪዲዮ የሚሰራበት ነው። አንድ ምሳሌ ልንገራችሁ። ቲንክ ኦፍ ላይክ ኦኒየንን በመጥበሻ ላይ በዘይት አድርጎ መጥበስ ብላችሁ ቴክስት የምታደርጉለት በቃ ቶስቲንግ ኦኒየን ዊት ኦይል ኢን አ ፓን ብላችሁ ቴክስት ብታደርጉለት ክሬት የሚያደርግላችሁ ቪዲዮ ይሄንን ነው የሚመስለው። ሪሊ የእውነት በመጥበሻ ላይ ሽንኩርት የተጠበሰ በዘይት የተቆላላ ነው የሚመስለው እና ይሄ አሁን የእውነት የተቀረጸ እንጂ በኤአይ ጀነሬትድ የሆነ አይመስልም። ይሄን አስቡ። ግን ከዛ በላይ ኤኒቲንግ ክሬዚ የሆኑ ኢማጂኔሽኖችን ቴክስት ስታደርጉ የቪዮ ኢንጂን ያንን ነገር ነው ክሬየት የሚያደርግላችሁ ማለት ነው። ስለዚህ በጣም በጣም በሚገርም ሁኔታ የኤአይ አክቹሬሲውን በጣም አስተካክሎታል ማለት ነው። ስለዚህ ቪዮ ትሪ የሚያደርገው ምንድን ነው? ሃይ ኳሊቲ ቪዲዮዎችን ቴክስት ፕሮንት በማድረግ ወይም ደግሞ ኢሜጅን ብትሰጡት ይህንን ኢሜጅ ተንቀሳቃሽ አድርግልኝ ብትሉት በሚገርም ሁኔታ ያንን ያደርግላችኋል ማለት ነው። የቪዮ ትሪን ከዚህ በፊት ከነበሩት የኤአይ የቪዲዮ ጀኔሬሽን ቱሎች ለየት የሚያደርገው ምንድን ነው? ሊፕሲንክ አለው። ስለዚህ እዛ ላይ ያሉት አክተሮች የሚናገሩትን ነገር አድርግልኝ ብትሉት ያንን ያደረግላችሁ ማለት። ስለዚህ ከዚህ በፊት የነበሩት የቪዲዮ ጀኔሬሽኖች ያነገና ሌላቱል ከታችሁ እንደገና ሲንኩን ለማምጣት መሞከር ነበረባችሁ። ቪዮ ትሪን ለየት የሚያደርገው ግን ት የሚደረጉት ካራክተሮች በተለይ ሰዎች ከሆኑ እንዲነጋገሩም ባክግራውንድ ሚውዚክም አብሮ ያንን በፕሮምፕቱ ላይ መንገር ትችላላችሁ ማለት ነው። ከዚህም አንጻር እንግዲህ ወደ በኋላ ማሳያችሁ በአማርኛ የተፈጠሩ አጫጭር ክሊፖች አሉ። እንዲሁም አንዱን ጋብዣችሁ ልመለስ። ኢቨን አሁን ያልኳችሁ ነገር ምን ያህል ትክክል እንደሆነ የሚያስገርም እንደሆነ እንድታዩት ትንሽ በኤአይ የተፈጠረ የአማርኛ አጭር ክሊፕ አይታችሁ እንመለሳለን። ጥበብ ከእድሜ አትመጣም። ይቅርታ፣ እንዲህ አይነቱን ነገር በኢትዮጵያ እንዳትመኙ ብዬ መክራችኋለሁ። አንድ ወገን ነን አላልክም እንዴ? ወደ ሞት መንገድ ወሰድከኝ። ከዚህ በኋላ ሁለታችንም አናስታውሰው። እኔን የገደልከኝ ኦልሬዲ በልቤ ውስጥ አለሽ። ወደ ሞት መንገድ ወሰድከኝ። በእናት ላይ አታስቀር። አላስተዋልኩም ቃሉ እንግዲህ አይተ እንደተመለስነው እንደምታዩት ቪዲዮ ብቻ መፍጠር ሳይሆን የተፈጠሩትን ካራክተሮች የእውነት እንዲናገሩ አድርጎ ሪል የሆነ ሙቪ የተቀረጸ ሙቪ እንዲመስል ማድረግ ይችላል ማለት ነው። ስለዚህ ቪዲዮ ማድረግ የሚችለው አኒሜቲንግ ሲን ብቻ ሳይሆን ካራክተሮቹን ቮይስ መስጠት፣ ባክግራውንድ ያለውን ሲን የሚመስል ነገር ባክግራውንድ ስኮር መስጠት እና ይሄን ሁሉ ነገር ማድረግ የሚችል ይሄ ከዚህ በፊት ሆኖ የማያውቅ ነው። ስለዚህ የቪዲዮ ጀኔሬሽኑ በጣም ወደ አዲስ ሌቭል ተሸጋግሯል የምንለው ለዚህ ነው ማለት ነው። ስለዚህ የቪኦ የጉግል የቪኦ አዲሱ የኤአይ የቪዲዮ ጀኔሬሽን ኢንጂን አላማ ቪዲዮ ክሪኤሽንን አዝ ኢዚ አስ ቴሊንግ ስቶሪ ወይም መጽሐፍ የማንበብ ያህል ቀላል ለማድረግ ነው። ስለዚህ በተለይ ጀነሬትድ የሆነው ኦዲዮ ከቪዲዮ ጋር መቀላቀሉ ኦተንቲክ የሆነ የሳውንድ ቮይሶችን ፎር ዳያሎግ ቅድም እንዳያችሁት ወይም ደግሞ ሪች የሆነ አምቢየንት ሳውንድ ማለት እንግዲህ የቪዮ ኮምፕሊት የሆነ ሙሉ ቪዲዮን ሌላ ቱል ሳት ነኩ እዛው ብቻ ሆናችሁ ሬዲ ቱ ዋች የሆኑ ቪዲዮዎችን ክሪኤት ማድረግ ይቻላል። ይሄ በፍጹም በፍጹም በፍጹም ከጥቂት ቀናት ዓመታት ከጥቂት ወራት ከጥቂት ዓመታት በፊት ሊታሰብ የማይችል ሳይንስፊክሽን የሚመስል ነገር ነው ዛሬ እየሆነ ያለው ማለት ነው። ኢምፓክቱን ኢማጅን ማድረግ የሚከብድ አይመስለኝም። ኮንቴንት ክሪኤተሮች፣ ሙቪ ሜከሮች ፊልምን ወይም ደግሞ ኢንታየር የሆነ የአንድን ፊልም ሴግመንት አንዲት ካሜራ ሳይጠቀሙ አንዲት ማይክሮፎን ሴታፕ ሳያደርጉ አንድም አክተር ሳይቀጥሩ እንግዲህ ኤአይን ብቻ በመጠቀም የሙቪ ሲን መስራት ፕሮዲውስ ማድረግ ይችላሉ ማለት ነው ይሄ በጣም በጣም አስገራሚም አስፈሪም የሆነ እውነታ አለው ማለት ስለዚህ ቪኦ ፎከስ የሚያደርገው በኢንጂኑ ላይ አሁን እንዳልኳችሁ የቪዲዮ ጀነሬሽን ላይ ቢሆንም ቀጣይ ደግሞ የምናየው የጉግል ፍሎ ደግሞ የሚያደርገውን ነገር ደግሞ እንቃኛለን ፍሎ እንደግሞ እንዴ ብላችሁ ማሰብ ትችላላችሁ። የዲሬክተሩ ስቱዲዮ ሙቪውን የሚያስተባብረው አክተሮቹን፣ ካሜራማኖች ሁሉ የሚያስተባብረውና ያን የሚያቀነባብርበት ከንትሮል ሩም ብላችሁ ማሰብ ትችላላችሁ። ይሄውም በ2025 ከቪስትሪ ጋ ነው አናውንስ የተደረገው። በጣም በሚገርም ሁኔታ እዛ ጋር የሚሰራውን ስራ የሚያቀላጥፍ በጣም በርካታ ነገሮች ማቀነባበር የሚችል ነው። ስለዚህ ከዚህ አንፃር ከስተም ቢልድ የሆነ ኢንቴግሬትድ የሆነ የጉግልስ በጣም አድቫንስድ የሆነ ሞዴል ምንድን የሚያደርገው በቪዮ የፈጠራችሁትን ነገር በኋላ ደግሞ ማስቃኛቸኋለ ኢማጅን በሚባለው የኢሜጅ ጄኔሬሽን ደግሞ የፈጠራችሁትን ቴክስ ምስሎች ከዛ በኋላ ደግሞ በጀመናይ ደግሞ የሚባላለ የጉግል ጀመና የሚባላለ ለቴክስት የሚያገዛችሁ ስክሪፕት ሊጽፍላችሁ የሚችል በርካታ የሚያገዛችሁ ያን ሁሉ አቀነባብሮ የሚያቀነባብርላችሁ ደግሞ ጉግል ፍሎ የተሰኘው ማለት ነው። ስለዚህ እንዴት ነው ጉግል ፍሎ የሚሰራው ብላችሁ የጠየቃችሁ እንደሆነ ክሪኤተሮችን ፋሚሊየር የሆነ ፊሊንግ ኮንትሮልስ ፊቸሮችን እና ሱፐርቻርጅ የሆነውን ነገር በኤአይ አብሮ ያቀነባብርላችኋል ማለት ነው። ለምሳሌ ፍሎ ካሜራ ኮንትሮል ሴት አፕ ይሰጣችኋል። ምን ማለት ነው? ሾትን ከአንድ አንግል ለምሳሌ ስፔሲፊክ የሆነ ዋይድ አንግል ፓን ወይም ክሎዝ አፑን ሴታፕ ያደረግላችሁ እና በኤአይ ያን አጀስት አድርጎ ጀነሬትድ የሆነውን ሲን አኮርዲንግሊ ደግሞ በቪዮ ክሬት እንዲደረግ ይሆናል ማለት ነው። ስክሪን ቢልደር የሚባል ፊቸር አለው። ያ ፊቸር ምንድ ሲኑን ልክ ከተለያየ አቅጣጫ ጠምዳችሁ ካሜራ ስሰሩ የተለያየ አይነት አንግል ለማቀነባበር ያን ሁሉ ነገር እንደምታደርጉትና ዳይሬክተሩ ይሄን አርግ ይሄን ከት እንደሚለው ሁሉ ፍሎ ያንን አቀነባብሮ ያንን ሴት አፕ ለቪዮ ያቀብለው እና በዛ መሰረት ደግሞ ጀነሬት እንዲደረግ የሚሆንበት ነው። ስለዚህ ፍሎ ያንን ኢማጂኔሽን ይሰራላቸዋል። ቢዮንድ ፍሬም ያለውን ነገር፣ ዋት ሃፕንስ ኔክስት የሚለውን ነገር፣ ኮንቲኒስ የሆነው ሞሽን ሁሉ ኔክስት ሾቱን ሁሉ የሚያቀነባብርላችሁ ፍሎ ይሆናል ማለት ነው አሴት ማኔጅመንት የሚባል ፊቸር አለው። ለምሳሌ አንድ ካራክተር ጀኔት ያደርጋችሁት የሆነ ሲን ሰርቶላችሁ ክሬየት ያደርጋችሁት ከሆነ ያ ኮንቲኒስ የሆነ መልኩም ድምፁም ተመሳሳይ የሆነ አክተር የሚቀጥለው ሌላ ሲን ላይ ብትፈልጉት ፍሎ ላይ ያን ነገር አስቀምጣችሁ ቀጣዩን አይነት የተለየ አይነት ሲን እንዲያደርግላችሁ ማድረግ ችላላችሁ። ስለዚህ ኮንሲስተንሲ ኦፍ ስቶሪ፣ ረዣዥም የሆነ ቪዲዮን ጀኔት ለማድረግ ፍሎ ትልቁን ሚና ይጫወታል ማለት ነው። ስለዚህ ሂሮ ካራክተር ካለ አንድ የክሬየት ያደርጋችሁትን ሌላ አይነት ሲን ሌላ አይነት የካሜራ ከት ሌላ አይነት አንግል ውስጥ ገብቶ እንዲሰራ በአንድ ሲን የፈጠራችሁት የቪንቴጅ ካር ወይም የካር ሞዴል ያንኑ ደግሞ በሌላ አንግል በሌላ ሲን ቀጣይ እንዲሆን ፍሎ ያንን ነገር የማቀነባበር ያን ኢንግሪዲንት ቅመማ ቅመሙን የማቀነባበር ብቃት አለው ማለት ነው። ሌላው በጣም ለየት ያለው ፊቸር ምንድነው? ፍሎ ፍሎ ቲቪ የሚባል ፊቸር አለው። ምን ማለት ነው? ኢን አፕ ሾ ሾኬዝ ነው። ሌሎች የሰሯቸውን ዩቲዩብ ኦፍ የዚህ ኤአይ ጀነሬትድ ቪዲዮ ብላችሁ አስቡት። ሌሎች የሰሯቸውን አሴቶች፣ ሌሎች የሰሯቸውን ፈጠራዎች፣ ሌሎች የሰሯቸውን በኤአይ ጀነሬት የተደረጉ ሙቪዎችን፣ ቅንብሮችን እና አዳዲስ ኮንቴንቶችን እዛ ማየት ይችላላችሁ። ከዛ ውስጥ እንግዲህ ቻነል በሉት። ስለዚህ በቪዲዮ የተሰሩትን፣ ስለዚህ እዛ ውስጥ ሌሎች የሰሩትን በማየት ኤግዛክት ፕሮምቶችን እና ቴክኒኮችን ከሌ በመማር እንዲሁም ደግሞ አዳዲስ ትሪኮችን በማየት ኦልሞስት እንደ ኤጁኬሽናል ዩቲዩብ ቨርዥን ኦፍ የኤአይ ፊልም ብላቸው አስቡት። ያም ፍሎ ውስጥ ተካቶ መጥተዋል ማለት ነው። ስለዚህ ኮላቦሬቲቭ የሆነ አፕሮች አለው። አዘ ኮሚኒቲ ኤክስፐሪመንት ያን የምታዩበት ነው። ሁሉም ቤኔፊት ያደርጋል ማለት ነው በዚህ ሂደት ውስጥ ማለት ነው። በፍሎ ውስጥ ደግሞ ሄዳችሁ ራችሁን ኢሜጅ ከሌላ ቦታ አምጥታችሁ የዛይን አይ ካራክተር ወደ ቪዲዮ መቀየር ከፈለጋችሁ ወይም ደግሞ በጉግል ኢማጂን ቪዲዮ ኢሜጅን ጀነሬት አድርጋችሁ እንደ ስታርቲንግ ፖይንት ፍሎ ላይ ያን ማቀነባበሪያ መጀመር ይችላላችሁ። ስለዚህ ካራክተር ሊሆን ይችላል፣ ሲን ሊሆን ይችላል፣ ኦር ኢማጅን ክሬት ያደረገውን ነገር ሊሆን ይችላል እና ያን ብታደርጉ ሪዘልቱ በጣም አሜዚንግ ሊሆነ ፕሮሰሱን አቀነባብሮ ዩማት ስፔን ታይም ብሬንስቶን ለማድረግ ከኤአይ ጋር የምታሳልፉትን ቴስቲንግ አይዲያ ሮ ፍሮም ሲንስ ቱ ካሜራ ወይም ደግሞ ሙቭስ ወይም አርት ዲሬክሽን የመሳሰለውን ነገር አንድም ሰው ሀይር ሳታደርጉ ያንን ነገር በፍሎ ላይ እንደ ዲሬክተር ሆኖላችሁ ያን ቅንብር ያንን አይዲያዎች በደንብ ስነ ስርዓት ማቀነባበር ይቻላል ማለት ነው። ስለዚህ ይሄ ለክሪኤቲቮች በጣም ኤክሳይቲንግም አስፈርም የሆነበትን ነገር ማየት ይችላላችሁ። ኤክሳይቲንግ የሆነው በጣም በጣም ወደ ክሪኤቲቭ ስራ ውስጥ ለመግባት በተለይ ሙቪ ለመስራት የአድቨርታይዚንግ ቪዲዮ ለመስራት አዶችን ለመስራት ቅድመ ዝግጅቱ በጣም ብዙ ኮስት ያደርጋል። ስኬች መሰራት አለበት፣ አይዲያ መመንጨት አለበት። ዚጋ ግራፊክ ስኬች በጣም በርካታ ሰውና የሰው ጉልበትና ገንዘብ ይወስዳል። ስለዚህ ጥሩ ሳይዱ ክሪኤቲቮች ወደ ዋና ስራቸው የራሳቸውን እንኳን ስራ ሹት ራሴን የማደርገው ቢሉ አይዲያውን ማምጣትና እስከ ሹቲንግ ያለውን ቅንብር ይሰራላቸዋል። ስለዚህ ትልቅ የሆነ ወጪ ይቀንስላቸዋል ማለት ነው ስጋቱ ደግሞ ከዛም አልፎ ራሱ ይስራልኝም ካላችሁ ማርኬቲንግ ኤጀንሲዎችም ችግር ላይ የሚወድቁበት ያንን አይዲያ የሰጠው ሰው እዛው ቪዲዮንም ሰርቶ ሙሉ የተቀነባበረ ቪዲዮ መስራት የሚችልበት ደግሞ ብቃት ስላለው ስጋቱም እሱ የሚሆንበት ሁኔታ አለ ማለት። ስለዚህ ጥሩንም ስጋቱንም አብሮ ማየቱ አስፈላጊ ነው ብዬ ስላሰብኩ ነው። ሶስተኛው ፒስ ጉግል ከቪዮ እና ከፍሎ ጋር ሪሊዝ ያደረገው ኢማጂን የተሰኘው ነው። ኢማጂን ደግሞ ቴክስቱ ኢሜጅ ጄኔሬቲቭ ሞዴል ነው። ቅድም እንዳልኳቸው አሜዚንግ የሆኑ ፎቶ በፎቶ በሃይ ዲፌኒሽን ፎቶ የተነሱ የሚመስሉ በፔንት የተሳሉ የሚመስሉ ስኬች፣ ካርቶን የፈለጋችሁትን አይነት ነገር በጣም በጣም ቀላል በሆነ ትዕዛዝ ጀነሬት የሚያደርገው የሚችል ነው በቴክስት ትዕዛዝ ማለት ነው። ስለዚህ አውትስታንዲንግ የሆነ ደግሞ ለየት ያደረገው የሚያደርገው ፊቸሩ ደግሞ ከዚህ በፊት ያሉ የኢሜጅ ጀነሬሽን ቱሎች ቴክስት እንዲካተትባቸው ከፈለጋችሁ ቴክስቶቹን ወይም ጂብሪ ፐብሊሽ የማድረግ የማይነበብ የማረግ ቦርዱን የማሳሳት ነገር አለው። ኢማጂንን ለየት ያደርገዋል የተባለለት እዛ ኢሜጅ ላይ ለምሳሌ ቢልቦርድ ቢሆን ወይም የሆነ ቴክስት የተካተተበት ቢሆን ያላችሁትን ቴክስት በትክክል አድርጎ በማስቀመጥም ይታወቃል። እና ስለዚህ ይሄ ነገር በጣም ኢማጂንን ደግሞ ለየት የሚያደርገው ነው። ሃይ ፊደሊቲ ሃይ ዴፊኒሽን የሆነ ዲፍረንት ስታይል ፎቶ ሪያሊስቲክ የሆነ ኢሜጅ ሊሆን ይችላል፣ ካርቱን ሊሆን ይችላል፣ ኦይል ፔንቲንግ ሊሆን ይችላል። ሪል የሆነ በሚመስል ደረጃ የሚሰራበትን ብቃቱ ኢማጂን ፎርን በጣም ለየት ያደርገዋል ማለት ነው። ሌላው መልቲ ሊንጓል ሴክስዋል ሰፖርቱ ነው በአማርኛም ወይም በሌላ አይነት ቃል በአማርኛውን ቼክ አላረኩትም ግን በተለያዩ አይነት ቃሎች ቴክስት መጻፍ ከፈለጋችሁ የሚጽፍበት ነው እና ቅድም ደግሞ ቪዲዮ አይታችኋል ቪኦ ትሪ መልታይልንጓል ስለሆነ አማርኛን አንደርስታንድ አድርጎ ይህን አማርኛ ሲናገሩ ካራክተሮቹ ስራልኝ ብለን ስለተሰራ ያን ያወጣው ማለት ነው እና ከእንግሊዝኛም ባለፈ ይህ ሁሉ ነገር አድርጎ መስራት የሚቻልበት ብቃት አለው ማለት ስለዚህ በአንድ ላይ ቪኦ ትሪ ፍሎው እና ኢማጂን ፎር ፓወርፉል የሆነ የጉግል ሪዝ ያደረገው ቱልኪት ነው የኤአይ ሞዴሎች ናቸው። ስለዚህ ኢማጅን ክራፍት የሚያደርገውን ነገር ሃይ ኳሊቲ ኢሜጅ፣ ከዛ ደግሞ ቪዲዮ ደግሞ በኢማጅን የተፈጠረውን ኢሜጅ ወደ ቪዲዮ ወደ ላይፍ የሚፈጥርበት ከዛ በኋላ ደግሞ ፍሎ ደግሞ ያንን ሁሉ ነገር አቀነባብሮ ልክ እንደ ዲሬክተር ሆኖ ዩዘብል የሆነ ክሪቲቭ ወርክ ፍሎ ደግሞ የሚፈጥርበትን ነገር አስቡ። ስለዚህ የጉግል ስትራቴጂ በዚህ ሂደት ውስጥ ኤቭሪ ሚዲያ ፎርማት ኢሜጅ ቪዲዮን ኦዲዮ በጀመናዊ ደግሞ ኢቨን ቴክስትንም ጨምሮ ኢንቴግሬት አድርጎ ለሪል ወርልድ ዩስ ኬዝ ጥቅም ላይ ማዋል እና ማርኬቱንም ዶሚኔት ማድረግ እንደሆነ እንግዲህ ያው ከዚህ መረዳት ትችላላችሁ ማለት ነው። ሌላ ልጨምርላችሁ አክቹዋሊ ጉግል ኦልሶ ሀዘ የኤአይ ሚውዚክ ሞዴል አላቸው ሊሪያ ይሰኛል ሊሪያ ደግሞ የባክግራውንድ ሳውንዶችን ሳውንድ ትራኮችን ከቪዮና ከቪዮ ጋር ተቀነባብሮ እንዲሰራ ባክግራውንድ ሳውንድን እና ትራኮችን መፍጠር የሚችል ሊሪያ የሚበኝም ስለዚህ አሁን ሙዚቃውንም ካፕቸር አደረግ ማለት ስለዚህ ሙሉ የሆነ የስቱዲዮ አገልግሎት መስጠት የሚቻልበት አይነት የኤአይ ሞዴል ነው ማለት ነው ስለዚህ ክሪኤተር እንግዲህ ቲዎሬቲክሊ ኢንታር የሆነ ኦዲዮ ቪል ስሪን የማርኬቲንግ ር ሊሆን ይችላል፣ አጫጭር ሙቪ ሊሆን ይችላል፣ ዶመንታሪ ሊሆን ይችላል። ኒግ ዩዚንግ ኤይ ምንም አይነት ቱል ሳይጠቀም በእነዚህ ቱሎች ብቻ እንግዲህ እንዲህ ያለ ሙሉ ኦዲዮ ቪል ፕሮዳክሽን መስራት የሚቻልበት ሁኔታ አለ ማለት ነው። ይሄ እንግዲህ የወደፊቱ ነገር ፊቸር የወደፊቱ ነገር ፍንጣቂ የሚሰጥ ነው። ዛሬ እንደዚህ ከሆነ የዛሬ ዓመት የዛሬ 1 ዓመት የዛሬ 20 ዓመት ምን ሊሆን ይችላል? በተለይ በክሬቲቭ ዓለሙ የሚለውን ነገር በሚያስገርም ኢማጂኔሽን እውነታውን ዛሬ ላይ የሚያስጨብጠን እንግዲህ ሪያሊቲ ወይ ደግሞ ክስተት ነው ማለት ነው። ይሄ የቪዮ የፍሎ እና የኢማጅን ጉዳይ ማለት ነው። እነዚህ ቱሎች እንዳልኳችሁ ለመዝናኛ ክሬቲቭ ለመሆን ብቻ አይደለም፣ ሪል ወርልድ ውስጥ ገብተው ስራ ሊሰሩ የሚችሉበት ሁኔታ አሁን ኦረዲ ሪያላይዝ እየተደረገ ነው ማለት ነው። ምክንያቱም አርቲስቶች፣ ፊልም ሜከሮች ኮርፖሬሽኖች፣ የማርኬቲንግ ኤጀንሲዎች እና የሶሻል ሚዲያ ኢንፍሉዌንሰሮች ሁሉ ይህንን ፕላትፎርም በመጠቀም ስራቸውን፣ ፕሮዳክሽናቸውን፣ ክሬቲቪቲያቸውን በጣም በጣም የሚያቀላጥፉበት ሁኔታ ውስጥ እየተገባ ነው የሚገኘው። ስለዚህ ጀነሬቲቭ ኤአ የምንለው ነገር ለኮርፖሬት ወርልድ፣ ለሪል ወርልድ ቱል እና ጥቅም ለኢንዱስትሪ ዩዝ የሚውልበት ነገር እየተገባ ይገኛል። ከአርት ጀምሮ እስከ ዲዛይን እስከ አድቨርታይዝመንት እስከ ኢንተርቴይንመንት እና ከዛም ባለፈ ማለት ነው። ስለዚህ ምን ማለት ነው ይሄ ኦን ግራውንድ ፕራክቲካሊ ምን እየሆነ ነው የሚለውን ነገር የተወሰነውን እስኪ ለመቃኘትን ሞክር። ለምሳሌ የጉ የጉግልን ቱል አዳፕት ካደረኩት ካምፓኒዎች የተወሰኑትን ኤክስፔሪየንስ ሼር ላርጋችሁ። ለምሳሌ ካምፓኒዎች፣ ብዙዎቹ የአድቨርታይዝመንት ካምፓኒዎች፣ ተቋማት፣ ሻጮች፣ ኮርፖሬሽኖች፣ ቢሮዎች፣ ማኔጅመንት ካምፓኒዎች ሁሉ የኤአይን ጥቅም ሱፐርቻርጅ አድርገው ለኮንቴንት ክሬሽን ፐርፐዝ፣ ለካምፔን፣ ለኤጁኬሽን፣ ለማርኬቲንግ፣ ለሴልስ፣ ለመሳሰል ለከስተመር ኢንጌጅመንት ይጠቀሙበታል። እንዲህ አይነት ነገሩን ለመስራት ትራዲሽናሊ በጣም ውድ የሆነ የማርኬቲንግ ካምፓኒ ተቀጥሮ ኮንቴንት ክሬተሮች ተቀጥረው ዊክስ ኦፍ ፕላኒንግ ተደርጎ ስክሪፕት ተጽፎ ሹቲንግ ተደርጎ ኤዲት ተደ የሚሰራ ነገር ነበር። ዛሬ ላይ ግን ያሉ እንደ ቪኦ ትሪ ያሉ ጀነሬቲቭ ኤአይ ቱሎች ያንን ታይም ላይን ሽሪንክ አድርገው ድራማቲክሊ በአንድ ቀን በሰዓታት ውስጥ አንድ ሙሉ ኮመርሻል አድ የመስራት የሚቻልበት ነገር ውስጥ የተገባ ነው። ለዚህም ነው ማርኬቲንግ ካምፓኒዎች ይህንን ኤክስፐሪመንት አትሊስት አይዲያውን ዴቨሎፕ ለማድረግ ከዛ በኋላ አክቹዋል ሹቲንጉን እንራሳቸው ለማድረግ ሪል አክተሮች ከተፈለጉ ማለት ነው፣ ሪል የሆኑ የታዋቂ ሰዎችና ብራንድ አምባሳደሮች ከተፈለጉ ማለት ነው። ካልተፈለጉ ደግሞ በዛው ያልቃሉ። ነገር ግን አትሊስት አይዲያውን አይዲሽኑን ለመስራት በጣም በሰፋፊው በዚ ውስጥ ገብተው ብዙ ነገሮቻቸውን ሙድ ቦርዳቸውንና እና ኢኒሽል ስራዎቻቸውን እየሰሩበት ይገኛል። ለምሳሌ ቢሮሎች ጀነሪክ የሆኑ ቢሮ ምን ላቸው አሉ ለባክግራውንድ ጥቅም የሚሆኑ የተለያዩ ጀነሪክ የቪዲዮ አይተሞች፣ እነሱን ክሬት እያደረጉ ሌላ በአክቹዋል የሚሰሯቸው ነገሮች ውስጥ ሞር ተጨማሪ አሴት ሆነው እንዲገቡ የሚደረግበት ነገር ሁሉ በብዛት የሚታይበት ጊዜ ላይ እንገኛለን ማለት ነው። ስለዚህ አኒሜትድ ግራፊኮች ሌላ ጊዜ በሲጂአይ አኒሜተሮች በቪዥዋል ኤፌክት ኤክስፐርቶች ሲሰሩ የነበሩ ነገሮች አሁን ኤያዩ በቀላሉ አኒሜትድ የሆኑ ነገሮችን ለስራዎቻችሁ፣ ለራሳችሁ፣ ለቪዲዮ ኤለመንት፣ ለማርኬቲንግ አዶቻችሁ የምትጠቀሙባቸውን መግቢያዎች፣ በመሀል ያሉ ትራንዚሽኖችን፣ አኒሜሽኖች አሁን እየሰራ ይገኛል ማለት ነው ይ ስለዚህ በጣም በጣም በከፍተኛ ደረጃ ገብቶ ይህን ስራ ይሰራል። ውጤቱ እንግዲህ ሪፖርት ሰጀስት እንደሚያደርገው ከሆነ ታይም ኢንቴንሲቭ እና ኤክስፔንሲቭ የነበሩ ፕሮዳክሽኖችን በቀላሉ በአናሳ ሁኔታ ኩዊክ እና ኤፊሽንት በሆነ ሁኔታ በርካታ የማርኬቲንግ ስራዎች እየተሰሩ እንደሆነ እንግዲህ ሪፖርቶች ያሳያሉ ማለት ነው ስለዚህ ኢንድለስ የሆነ አውር በርካታ ሰዓቶች ይወስዱ የነበሩ በርካታ ካሜራዎች፣ ክሩዎች፣ ሰዎች፣ ፕሮቶታይፖች ይወስዱ የነበሩ ነገሮችን በአንዲት አፍተርኑን ከኤአይ ጋር ብቻ ተነጋግራችሁ በጥቂት ሰዓትና ደቂቃዎች ውስጥ ሪዘልቱን ያለቀ ነገር መስራት የሚቻልበት ሁኔታ ውስጥ እየተገባ ይገኛል ማለት ነው። ተመልካቾቼ ስለ ኤአይ ስለ ጀነሬቲቭ ኤአይ በተለይ ደግሞ ጉግል ሰሞኑን ሪሊዝ ስላደረገው ቪዮ ትሪ ፍሎ እና ኢማጂን ፎር የሚያስቃኘውን የመጀመሪያ ክፍል ፕሮግራም እዚህ ጋር እቋጫለሁኝ። ሳምንት ከዚሁ ጋር እንቀጥላለን፣ በሆሊዉድ ውስጥ ምን እየተከናወን እንዳለ ወደኛም መቶ በአማርኛ እየተሰሩ ያሉ አንዳንድ ስራዎችን፣ ከዛ በኋላ ደግሞ የጥሩነቱን ያህል ስጋቱን ዲፕፌክ የምንለውን ሚስኢንፎርሜሽን የምንለውን ወደፊት እንዴት ነው ከዚህ ነገር ጋር ተላምደን የምንኖረው። ማየት ማመን ነው የሚባለው ነገር በቃ ቀረኮ አሁን ማየት ማመን ነው ነበር። አሁን ግን ማየት ማመን አይደለም። ስለዚህ እንዴት ነው በኤአይ የተፈጠሩ ነገሮችን ከእውነተኛው የምንለየው? ምን እየተደረገ ነው በኢንዱስትሪው ላይ በቴክኖሎጂ ሴክተሩ ላይ ምን እየተደረገ ነው? ያን ለመለየት የሚለውን ነገር የሚያስቃኘው ክፍል ሁለት ፕሮግራም በሚቀጥለው እንመለሳለን። እስከዛ አስተያየቶቻችሁ እንደተለመደ ጻፉን፣ ይደርሰኛል። ከዛሬው ትምህርት ከዛሬው ዝግጅት ብዙ ነገር እንደተማራችሁ እንደተገረማችሁ፣ እንደተዝናናችሁ ተስፋ አድርጋለሁ። ሳምንት በዚህ ቶፒክ ላይ በሁለተኛው ክፍል እስከምንገናኝ ቸር ሰንብቱ።